አልሐምዱላሂ ረቢልዓለሚን ወሰላሙ ዓላ አሽረፊል አንቢያ ወልሙርሰሊን ወዓላ አሊሂ ወአስሓቢህ ወመንተቢዓሁም ቢኢሕሳን ለያውሚዲን አማባዕድ። አንድ ቪዲዮ ለቅ የነበረ ያሲን መቅራት ጭንቅን ለማስወገድ ያሲን ይጠቅማል ብለው ህባሾች በሰፊ እየቀሩ ነው ያሉት። ያው ዓላማቸው ይታወቃል። በላ አመጣበን ብለው ነው የጫቱ ላዋጣ ሲል ወደ ያሲን ዙረዋል። አርባ ያሲን እንቀራለን ብለው አንዳንድ ሰዎች ያሲን መቅራት እኮ አጅር አለው፣ ፈዱ ኢላለው ምናምን፣ እንደ ቁርአን እና ተቁርአን እኮ አንዱ ቁርአን ይበልጣል ምናምን። እሱ ነው የጠፋኝ እና ተል ኩርሲ ያሉ እና ሙዓዊዘተይን አሉ ነቁል ሁላሁ አሉ ከቁርአን ራስ ነ ሱረቱል በቀራ አሉ። በሐዲስ በሶህ ደረጃቸው የተነገረላቸው ሐዲስ ብዙ ሐዲሶች አሉ። ብዙ የቁርአን አንቀጾች አሉ አያዎች አሉ ሱራዎችም ምዕራፎችም አሉ። ስለ ሱረቱ ያሲንን በተመለከተ ሀል ሁናከ አሓዲስ ሶሒሕ ፊ ፈድሊ ቂርአት ሱረት ያሲን፣ ያሲንን በመቅራት አጅራለው የተለየ ምንዳ አለ የተለየ ቁርአኑ መቅራቱ እንደማንኛው ቁርአን አጅራለው፣ አንዱ ፊደል የቁርአን አስር አጅር አለው። ግን ሱረቱ ያሲንን መቅራት ልክ እንደ አያተል ኩርሲ ደግሞ አውዘተይን እንደ ሱረቱ አልእክላስ እንደ ሱረቱ አልበቀራ የተነገረለት ነገር አለ ወይ ወደሚለው ነው ምን መጣ አልባዕድ የቁል انها لما قرئت لهم ይላል አንዳንዱ ሰው ያሲን ለተቀራው ነገር ሁሉ ይሆናል የሆነ ነገር ነይተህ ከቀራህ ለዛ ነገር ይሆናል የሚሉ ሰዎች አሉ ሐዲስ አይደለም አንደኛ መልሱ ሱረቱ ያሲን من سور القرآن المكية العظيمة ከመካ ከወረዱ ምዕራፎች አንዷ ናት 83 አንቀጾች ይዛለች እና ብዙ ነገሮችን በውስጡ አካታ ያዘች። እና ስለ ተውሂድን አስመልክቶ ተውሂድ አልኡሉሂያ ረቡብያ አስመልክቶ እና ደግሞ በአላህ ያስተባበሉ ሰዎች መጨረሻ፣ እንደዚሁም ደግሞ ሙቶ መነሳት በእስን ሹር የተመሰየን ሁሉ አካታ ያዘች ናት። ሁለተኛ ወቀት ወረደት ዒደቱ አሐዲስ ፊ ፈዳኢል ሱረት ያሲን ያሲንን አስመልክቶ በርካታ ሀዲሶች አሉ ያሲንን ደረጃ የሚገልጹ እነዚህ ሐዲሶ የትክክል ናቸው ወይ ወደ ሚለው ነው የምንመጣው። አክፈሩሃ አብዛኛው ስለ ያሲን ያሲንን መቅራት ይሄን ያህል ፈዳኢል <سؤال> አለው ለሚለው የመጡ ሀዲሶች መክዙበቱን ውሸት መውዱዓ በጣም የተዋሹ በነቢዩ ሰለላሁ ላይ የተዋሹ ማለት ነው። ወበዕዱሃ ዶዒፉን ዶዕፈ የሲራን አንዳንዱ ትንሽ የሆነ ደካማ የሆነ ሀዲስ አለ። ወሎም መቂፋ ለሓዲስን ሶሒ መክሱስ ፊ ፈድሊ ሱረት ያሲን ያሲንን አስመልክቶ ያሲንን ደረጃ ያሲንን ንደ ከሌላዊ ቁርአን ሌየት የሚያደርገው ነገር አለ በሚል ዙሪያ ላይ ሶሒ ሓዲስ የሆነ የለም አልተገኘም ነው። ፈማ ወረደ ሚን ፈዳኢሊሃ ወደዒፈሁ አህሉል ዒልሚ ቢልሐዲስ ያሲንን ደረጃ የሚናገሩ ይህን እንደዚህ ደረጃ ያለው ያሉ የተናገሩ ሰዎች በዛ ዙሪያ ያለን ሐዲስ ዱዒፍ አድርገውታል። ምን ለምሳሌ እነ ለኩል ሸይን ቀልበ ነው ቀልብ ቁርአን ያሲን፣ ሁሉ ነገር ቀልብ አለው የቁርአኑ ደግሞ ቀልብ ያሲን ነው የሚላል። ፈመን قرአሐ ፈከአነ ማ قرአ አልቁርአን ዓሽረ መራት፣ ያሲን ነው የቀራ አስር ጊዜ ቁርአን እንደ ቀራ ነው የሚላል። ሌላ ደግሞ መንቀርአ ሱረት ያሲን ፊለይለቲን አስበሐ መግፉረን ለሁ፣ በአንድ ለሊስ ያሲን ነው የቀራ ወንጀሉ የተማረ ሁኖ ያነጋል የሚላል። በየለሊቱ ደሞ ቁርኣንን ያሲን መቅራት ያዘወተረ ሰው ከሞተ ሸሂድ ይሆናል፣ የሚላለ መንደኸለል መቃብ ፈቀረ አሶርተ ያሲን ከፈፈ ዐንሁም የመእዚን ወካነ ለሁ ቢዓደድ የመንፊ ሓሰናት የሚላለ። እዛ ቀብር ሂዶ ቁርኣን የቀራ ያሲን የቀራ እዛ ባለው ሰው ሁሉ ሓሰናት መልካም ስራዎችን ያገኛል የሚላለ። አልመውዱዓት አልፈዋይድ አልመጅሙዐ ልሸውካኒ መውዱዓት ናቸው። እነዚህ በአጠቃላይ እነዚህ በጣም መውዱዓት ናቸው። ሁለተኛ ወሚን ማየር ወህናስ አንዳንድ ሰዎች የሚወሩት አለ ሐዲስ ያሲን ለማ ቁርአት ለሐዲስ ምን ይላል ሐያሲን ለማ ቁርአት ለሁ ወይኑ ነብይ አን ነቅራተ ሱረተ ያሲ ይህሱል ማአ ቀዳል ሐዋጅ ወተስል الامور التي ينويها القارئ بقراءته ያሲንን መቅራት እንደ ነየተው ነው የሚሆነው የሚሉ አሉ። ሐጃውን ጭንቀቱን ለማስወገድ ከቀራት ሐጃ ይወጣለታል የሚሉ ሰዎች አሉ።

በጣም በዚህ ዙሪያ ላይ ውሸቶች አሉ። ኢማሙ ኢብኑ ከሲር ተፍሲሩ ኢብኑ ከሲር ተፍሲር ላይ የተጠቀሰ አለ። ኢብኑ ከሲር ነቅል ያደረጉት አለ። አንበዕቲ አህሊ ልዕልም ከአንዳንድ እውቀት ባለቤቶች ከዓሊሞች ማለት ነው፣ ሐዲስ አይደለም። ምን ሚል አነ ሚን ኸሷይስ የሃዚህ አሱራ፣ ይቺ ሱራ ያሲን የምትባለው ምዕራፍ የሷ ለየት ከሚያደርጓት መለያዋ አንዱ

እንደዚሁም ከሱሐቦች ንግግር ከታቢዎች ንግግር አንድ ማስረጃ መሰረት የለውም፣ እጅቲሃድ ነው። ይህንን ወደ አላህና ወደ ረሱል ማስጠጋት በፍጹም አይቻልም። ስለዚህ ኢንሻላህ ጠቅለል ባለው መልኩ እንደዚህ ያሉ ነገሮች ሲመጡ ማንኛውም ሙስሊም ጥንቃቄ ማድረግ አለበት። ዝም ብሎ እንዳያጨበጨበው ሁሉ ማጨብጨብ ይሄ የሱፊያ አካሃድ እና የአህባሽ አካሃድ አብዛኛውን ጊዜ ሶይ ሐዲስ አይወዱም፣ ሐዲስ አይወዱም። ሶይ ሐዲስ አሁን ምሳሌ ሞተ ጠሪም እንደዚህ እያሉ አሁን ምሳሌ ስለ አላህ ሲፋት ስለ አላህ ባህሪያት የሚናገረው አንቀበልም ይላሉ። እንደዚህ አለ ደግሞ ለኹራፋታቸው ለመሰረተ ቢስ አመለካከታቸው ከተመቻቸው ምንም አይናቸው ሳያሹ ይገቡበታል። እንግዲህ አርባ ሲንቅሩ ከየት መጣ አረቢያ ሲንቅሩ አብራ አርባ ሰማንያ ምናምን እንደዚህ ያለ ነገር ከየት መጣ? ስለዚህ እንዳለ ኹራፋት መጠንቀቅ ይኖርብናል። ሰላም አሌይኩም ወራህመቱላሂ ወበረካቱ።